አስቴር እኮ ናት ከታች ያለችው። አንድ ቁጥር ልጽፈው አማዛ አይሻ ላይ እሺ?

ሰራ እናንተ ዛሬ ምንድን ነው ደሞ? ፈጥማይ ማለት ነው ቤትን እንትን ሁላችንም ላይ ነው። ለምን ነው ግን በፊት አንቺ ቤት ብቻ ነበር? እያዞሩ ነው እኔ ራሱ አለ ግን እየዞሩ እያዞሩ እየሰጡን ነው። እነዚህ ጥንቅናም የሆኑ ሰዎች ሁሌ እኔንም እኮ እኔ ላይ አለ ላይ ይሰጡኛል ላይ ተነሳ